ኦሪ ዘዳግም ምዕራፍ ሶስት ተራ ቁጥር አንድ ሙሴ እስራኤልን እንዲህ አላቸው፣ ተመልሰን በባሳን መንገድ ወጣን፣ የባሳን ንጉሥ አግም፣ ሕዝቡም ሁሉ በኤትራይ ሊዋጉን ወጡ። ተራ ቁጥር ሁለት እዚያን ጊዜም እግዚአብሔር አግን እና ህዝቡን ሁሉ ምጥሩንም አገሩንም ሁሉ በእጅ አሳልፌ ሰትቻለውና የባሳን ንጉሥ አግን እና ህዝቡን አትፍራው አለኝ አለ። በሐሴቦን ይኖር በነበረው በአሞራውያን ንጉሥ በሴወን ላይ እንዳደረክበት በእርሱም እንዲሁ ታደርግበታለህ አለኝ አለ። ተራ ቁጥር ሶስት አምላካችን እግዚአብሔርም ደግሞ የባሳንን ንጉሥ አግን ሕዝቡንም ሁሉ በእጃችን አሳልፎ ሰጠን። እኛም ደግሞ መታናቸው፣ አጠፋናቸው። አንድ ሰውስ እንኳ አምልጦ የተረፈ የለም፣ ሁሉም አልቀረም አለ። ተራ ቁጥር አራት በዚያን ጊዜም ከተሞቹን ሁሉ ወሰድን፣ ወረስን እኛ ያልወሰድነው እኛ ያልወረስነው ነው የለም። በባሳን ያለውን የአግን መንግስት የአርጎብን ሀገር ሁሉ ስልሳ ከተሞችን ወሰድን። ተራ ቁጥር አምስት በቅጥር ካልተመሸጉት ማለት ካልታጠሩት እጅግ ብዙ ከተሞች ሌላ፣ እነዚህ ከተሞች ሁሉ ቁመቱ ረዥም በሆነ ቅጥር በመዝጊያና በመወርወሪያ ወይም በመሸጎሪያ የተመሸጉ የተሸጎሩ ነበሩ አለ። ተራ ቁጥር ስድስት በሴወንም ንጉሥ በሲሆን እንዳደረግን ፈጽሞ እነዚህንም አጠፋናቸው ናቸው። ከተሞቹን ሁሉ ከወንዶችና ከሴቶች ከሕፃናቶችም ጋር አጠፋ ናቸው አለ። ተራ ቁጥር ሰባት ከብቶቹን ሁሉ የከተሞቹንም ምርኮ ለእኛ በዘበዝነ ወረስነ። ተራ ቁጥር ስምንት በዚያም ዘመን ከአረንወን ሸለቆ ጀምሮ እስከ አርሞንኤም ተራራ ድረስ ምድሪቱን በዮርዳኖስ ማዶ ከነበሩ ከሁለቱ ከአሞራውያን ነገሥታት እጂ ማረክን ወሰርናት አለ። ተራቁጥር ዘጠኝ ሲዶናውያን አርሞ አርሞንኤምን ሲሬዮን ብለው ይጠሩታል። ሲዶንያውያን የሚላቸው ሲዶን አገሩ ነው። በሲዶን አገር የሚኖሩ ሰዎችን ነው ሲዶናውያን የሚላቸው። እነዚህ ሲዶናውያን አርሞንኤምን የሚባለውን ሲሬዮን ብለው ይጠሩታል። አሞራውያንም ደግሞ ሳኔር ብለው ይጠሩታል። ተራ ቁጥር አስር በሜዳውም ያሉትን ከተሞች ሁሉ፣ ገላአዲንም ሁሉ በባሳንም ያሉትን የአግን መንግስት ከተሞች እስከ ሰልካና እና እስከ ኤድራይ ድረስ ባሳንን ሁሉ ወሰርን ወረስን። ተራ ቁጥር አስራአንድ ከራፋይም ወገን የባሳን ንጉሥ አግ ብቻውን ቀርቶ ነበር። እነሆ አልጋው የብረት አልጋ ነበረ፣ እርሱ በአሞን ልጆች አገር በረባት አለ። ርዝመቱ ዘጠኝ ክንድ፣ ወርዱም አራት ክንድ ነው በሰው ክንድ እርዝመቱ ዘጠኝ ክንድ ወርዱም አራት ክንድ በሰው ክንድ ልክ እንዲህ ነበረ። ይህ ማለት አልጋው ማለት ነው፣ አግ የሚተኛበት። ተራ ቁጥር አስራ ሁለት ይህችንም ምድር በዚያን ዘመን ወረስን በአረን ወንም ሸለቆ አጠገብ ካለችው ከአሮዔር ጀምሮ የገላአዲን ተራራማ አገር እኩሌታውን ከተሞቹንም ሁሉ ለሮቤልና ለጋድ ልጆች ሰጠዋቸው አወረስኳቸው። ተራ ቁጥር አስራ ሶስት ከገላአድም የቀረውን የአግን መንግሥት ባሳንን ሁሉ የአርጎብን ምድር ሁሉ ለምናሴ ነገድ እኩሌታውን ሰጠዋቸው። ያችም ባሳን ሁሉ የራፋይም አገር ተብላ ተቆጠረች ተጠራች። ጥራ ቁጥር አስራ አራት የምናሴ ልጅ ኢያኢር እስከ ጌሹራውያንና እስከማ እስከማእስከ ማእካታውያን ዳርቻ ድረስ የአርጎብን ምድር ሁሉ ወሰደ። ይችንም የባሳንን ምድር እስከ ዛሬ ድረስ በስሙ የኢያኤር መንደሮች ብሎ ጠራት። ተራ ቁጥር አስራ አምስት ለማኪርም የገላአዲን ሰጠውት። ተራ ቁጥር አስራ ስድስትና አስራ ሰባት ለሮቤል ነገድና ለጋዲም ነገድ ከገላአድ ጀምሮ እስከ አረን ወን ሸለቆ ድረስ የሸለቆውን እኩሌታ ዳርቻውንም እስከ አሞን ልጆች ዳርቻ እስከ ያቦቅ ድር እስከ ያቦቅ ወንዝ ድረስ ከቺኔሬት እስከ አረባ ባህር ድረስ ይኸውም የጨው ባህር ነው፣ እስከ ጨው ባህር ድረስ ከፈስጋ ተራራ በታች ወደ ምስራቅ ያለውን አረባ ዮርዳኖስንም ዳሩንም ሁሉ ለሮቤልና ለጋድ ልጆች ሰጠዋቸው። ተራ ቁጥር አስራ ስምንት በዚያም ዘመን እንዲህ ብዬ አዘዝኳቸው አምላካችሁ እግዚአብሔር ይችን ምድር ርስት አድርጎ ሰጥቷችኋል። ግን መሳሪያችሁን ይዛችሁ እናንተ አርበኞች የሆናችሁት ሁሉ በወንድሞቻችሁ በእስራኤል ልጆች ፊት ዮርዳኖስን ተሻገሩ አልኳቸው። ዮርዳኖስን ተሻገር አላችሁ አልኳቸው። ተራ ቁጥር አስራ ዘጠኝ ነገር ግን እጅግ ብዙ ከብቶች እንዳሏችሁ አውቃለሁና ሴቶቻችሁና ልጆቻችሁ ከብቶቻችሁም ሁሉ በዚች በሰጠዋችሁ ከተማ ይቀመጡ አልኳቸዋል ይቀመጡ አላቸው። ጥራ ቁጥራያ ይኸውም እግዚአብሔር እናንተን እንዳሳረፋችው ወንድሞቻችሁንም እስከሚያሳርፋቸው ድረስ እነርሱም ደግሞ በዮርዳኖስ ማዶ አምላካችው እግዚአብሔር የሚሰጣቸውን ምድር እስከሚወርሱ ድረስ እንዳትለዩቸው ነው አለ። ከዚያ በኋላ እናንተ ሁሉ ወደ ሰጠኋችሁ ወደ ርስታችሁ ትመለሳላችሁ አላቸው። ተራቁ ጥራያን። በዚያም ጊዜ እያሱን አምላካችሁ እግዚአብሔር በእነዚህ በሁለቱ ነገድ በሁለቱ ነገስት ያደረገውን ሁሉ አይኖች አይተዋል። እንዲሁ በምታልፍባቸው በሚያጋጥሙ መንግሥታት ሁሉ ላይ እግዚአብሔር ያደርጋል፣ እግዚአብሔር ይሰራል አለ። ተራ ቁጥር ሁለት አምላካችሁ እግዚአብሔር እርሱ ስለ እናንተ ይዋጋልና ወደፊት የምታገኛቸውን ነገሥታት እንዳትፈራቸው አትፍራቸው፣ ብየ አዝሃለሁ አለ። ተራ ቁጥር በዚያም ዘመን እኔ ወደ እግዚአብሔር እንዲ ብዬ ለመንኩኝ አለ። ሙሴ ነው። እኔ ወደ እግዚአብሔር እንዲብዬ ለመንኩ አለ። ተራ ቁጥር 24 ጌታ እግዚአብሔር ሆይ ታላቅነትን የጠናችውንም ክንድህን ለእኔ ለባሪያህ ማሳየት ጀምረሃል። በሰማይና በምድርም እንደ አንተ ሥራ እንደ አንተ ኃይል አድርጎ ይሠራ ዘንድ የሚችል አምላክ ማን ነው? የለም። ተራ ቁጥር ሀያ አምስት እኔ ልሻገር በዮርዳኖስ ማዶ ያለችውን መልካሚቱን ምድር ያንንም መልካሙን ተራራማውን አገር ሊባኖስንም ልይ አለ። እዚህ ላይ ሙሴ እግዚአብሔርን የለመነውን ልመና እናስተውል። እግዚአብሔር ዮርዳኖስን አትሻገርም ከዮርዳኖስ ማዶ ያለችውን ምድረ ርስትን በእግርህ አትረግጣትም ብሎት ነበረ። ሙሴ ግን ያችን አገር ለማየት ፈልጎ እግዚአብሔርን ለመነ። እግዚአብሔር ግን ምን አለው? እንዲህ አለ፣ እግዚአብሔር ግን በእናንተ ምክንያት ተቈጣኝ። ሙሴ ነው የሚለው ሙሴ እንዲህ አለ። እግዚአብሔር ግን በእናንተ ምክንያት ተቆጣኝ አልሰማኝም። ተራቁ ጥር አያስድስት እግዚአብሔር ግን በእናንተ ምክንያት ተቆጣኝ አልሰማኝም። እግዚአብሔርም እንዲህ አለኝ ይበቃሃል፣ በዚህ ነገ ደግማ አትናገረኝ አለኝ አለ ይህንን ታሪክ በኦሪት ዘፀአት ምዕራፍ አስራ ሰባት ከቁጥር አራት እስከ ቁጥር ያለውን እናንተ እንዲታነቡት እላችኋለሁ። ምክንያቱም በመሪባ ውሃ እግዚአብሔርን አሳዝነውት ነበረ። ከግብፅ ምድር አወጣን በውሃ አለቅነ ሲሉ እግዚአብሔር ድንጋውን እንዲመሳውና ከድንጋው ውሃ እንዳፈልቅላቸው ሲያዘው ሙሴና አሮን በእውነተኛ ውሃ ልናፈልቅላችሁ እንችላለን ብለው ተናግረው ነበርና በዚህ እግዚአብሔርን አሳዝነውት ነበረ። እና አሁን እናንተ በኦሪት በኦሪት ዘፀዓት ምዕራፍ አስራ ሰባት ቁጥር አስራ ቁጥር አራት እስከ ሰባት ያለውን አንብቡት። እንደገና እኔ ግን ኦሪት ዘኍልቍ ምዕራፍ ሀያ ከቁጥር አራት እስከ አስራ ሶስት ያለውን እግዚአብሔር የተናገራቸውን አሰማችኋለሁ። ኦሪት ዘኍልቍ ምዕራፍ ሃያ ቁጥር አራት እስከ አስራ ሶስት ያለው እንዲህ ይላል። በሞትን ወንድሞቻችን በእግዚአብሔር ፊት በሞቱ ጊዜ ምነው እኛም በሞትን ኑሮ አሉ እስራኤል እኛም ከብቶቻችን በዚያ እንሞት ዘንድ የእግዚአብሔርን ጉባኤ፣ የእግዚአብሔርን ሕዝብ ወደዚህ ወደ ምድረ በዳ ለምን አመጣችሁት? አሏቸው ሙሴንና አሮን ወደዚህ ስፍራ ታመጡን ዘንድ ከግብፅ ምድር ለምን አወጣችሁን? ዘርና በለስ ወይንም ሮማንም የሌለበት ስፍራ ነው አሉ። የሚጠጣም ውሃ የለበትም አሉ። ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሂደው በግምባራቸው ወደ ወደቁ ወደ እግዚአብሔር የእግዚአብሔርም ክብር ተገለጠላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ያችን የኤርትራን ባሕር የከፈልክባትን በትርን ይዘህ አንተና ወንድም አሮን ማህበሩንም ሁሉ ሰብስባችሁ እኔ ወደማሳያችሁ ሂዱና ድንጋዩን ምቱት ውሃ እንዲሰጣችሁ እነርሱም ሕዝቡም እያዩ ድንጋዩን ተናገሩት አለ። ከድንጋዩም ውሃ ይወጣላችኋል አለ እግዚአብሔር እንዲሁም ማይበሩን ከብቶቻቸውንም ታጠጣላቸዋለህ አለው። ሙሴም እግዚአብሔር እንዳዘዘው ታዘዘ። በትሩን ከእግዚአብሔር ፊት ይዞ ሕዝቡንም ይዞ እግዚአብሔር ወደ አመለከተው ቦታ ከአሮን ጋር ሄደ። ሙሴና አሮን እንዲህ አሉ። ጉባኤውን በድንጋዩ ፊት ሰብስበው እንዲህ አሉ፣ እናንተ አመፀኞች እንግዲህ ስሙ፣ በእውነት እኛ ከዚህ ድንጋይ ውሃ እናወጣላችኋለን አባቸው! ሙሴም እጁን ዘርግቶ ድንጋዩን ሁለት ጊዜ በበትሩ መታው። እዚያን ጊዜ ብዙ ውሃ ወጣ፣ ማኅበሩም ከብቶቻቸውም ጠጡ። እግዚአብሔር ግን እንዲህ አለ፣ ልብ በሉ። እግዚአብሔር ሙሴንና አሮንን እንዲህ አላቸው በእስራኤል ልጆች ፊት ትቀድሱኝ ዘንድ ታመሰግኑኝ ዘንድ በእኔ አላመናችሁምና፣ ስለዚህ ወደ ሰጠዋችሁ ምድር አንተና ወንድማሮን አትገቡም አላቸው። ተመልከቱ በህዝቡ ፊት እንግዲህ እኛ ውሃ ማውጣት እንችላለን ሲሏቸው በእግዚአብሔር አለማመናቸውን ነው የገለጡት። እግዚአብሔር በዚች አዘነ። እግዚአብሔር ያደርግላችኋል፣ እመኑ ብለው ማሳመን ሲገባቸው፣ እንግዲህ እኛ ውሃ ልናወጣ እንችላለን ብለው አስቆርጡት እግዚአብሔርን። ምናለ እግዚአብሔርም በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህንን ህዝብ ይዛችኋ አትገቡም አላቸው። የእስራኤል ልጆች በእግዚአብሔር ላይ ጠብ ያደረጉበት እርሱም ቅዱስ መሆኑን የገለጠበት ይህ የመሪባ ውሃ ነው። ይህንን ውሃ አሁንም ድጋሜ ኦሪት ዘሁልቁ ምዕራፍ 27 ከቁጥር 12 ጀምራችሁም እናንተ ከቁጥር 12 እስከ 15 ድረስ ያለውን ተመልከቱት። አሁን ሙሴ የተናገረው እግዚአብሔር በዚህ ምክንያት አትናገረኝ፣ ዮርዳኖስን ተሻግረህ አታልፍም፣ ያችን ምድረ ርስት አትረግጣትም አለኝ አለ። ግን ስላገለገልከኝ ምድሪቱን አሻግረህ በዓይነት ታያት አለህ አለኝ አለ። ተራ ቁጥር 27 ይህንን ዮርዳኖስን አንተ አትሻገርምና ወደ ፈስጋ ተራ ወደ ፈስጋ ራስ ውጣ አይንህንም ወደ ምዕራብ ወደ ሰሜንም ወደ ደቡብም ወደ ምስራቅም አቅንተ በአይን ተመልከት አለኝ አለ። ተራ ቁጥር 28 ኢያሱ ግን በዚህ ሕዝብ ላይ ኢያሱ ግን በዚህ ሕዝብ ፊት ይሻገራል። አንተም የምታያትን ያችን ምድር እርሱ በእግሩ ደቅጣታል፣ ለእስራኤልም ልጆች ያወርሳቸዋል። ኢያሱን እዘዘው፣ አደፋፍረው፣ አጽናናው አለኝ አለ። ተራ ቁጥር ዘጠኝ